በአንድ መጸው ምሽት ዓለም በጸጥታ ተኝታ ነበር። አንድ ተንቀሳቃሽ ዜና እንደ ነፋስ መንፈስ ጀመረም። ይህ ዜና የፓንዶራ ሰነድ የሚል ነበር። ከሀያላን ሀገራት መሪዎች እስከ ሶስተኛው የዓለም ሀገራት ያሉትን በዝባዦች መጋረጃቸውን የገለጠ ነበረም፣ ድብቁ የፋይናንስ ሚስጥር። ይህ የመጻው ተአምር የፈነዳው በ2021 መገባደጃ ላይ ነበር። የዓለም አቀፍ የምርመራ ጋዜጠኞች ቡድን በተባለም የ12 ሚሊዮን ሰነዶች መስገብ ነበረም። እነዚህ ሚስጥራዊ ሰነዶች እንደ አንድ ግዙፍ መጽሐፍ በሰፊው የተደበቁበት ሀብት የተጨበረበሩ ሰነዶች በስልጣን ሽፋን የሚሰሩ ወንጀሎችን ታሪክ ይናገሩ ነበር። በሀያላን ሀገራት መካከል እንደተንሰራፋው የተባበሩት መንግስታት ዋና መስሪያ ቤት ያሉ ተቋሞችና ከፍተኛ ባለስልጣናትን ስም ዝርዝር በዚህ ሰነድ ውስጥ ተጠቅሷል። ለምሳሌ የቀድሞ የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር በሚስጥር የተገዛ ንብረት ተገኘ። የተለያዩ የሩሲያ ባለስልጣናት በባህር ማዶ የተደበቀ ሀብት እንዳላቸው አልተጋለጠም። እነዚህ ሰዎች በስልጣን ወንበራቸው ላይ ተቀምጠው በህዝብ ፊት ንጽህናና ታማኝነትን ሲሰብኩም፣ በተመሳሳይ ጊዜና ሰዓት ደግሞ ከመጋረጃው ጀርባ ሆነው የሰፊውን ህዝብ ሀብት ሲያሸሹ ነበረም። ከዚያስ የሰነዱ ታሪክ ወደ ሶስተኛው የዓለም ሀገራት ይጓዛል። እንደ ኢትዮጵያ ኬንያና ሌሎች በአፍሪካና በእስያ እንዲሁም በላቲን አሜሪካ ያሉ ሀገራትን ሚስጥራት ተሸክመዋል። በኬንያ የፕሬዝዳንት ኡሁሩ ኬንያታ ቤተሰቦቹም ስማቸው በሚስጥራዊው ሰነዱ ማል ታይቷል። እነሱ ከነጻነት ትግል ጀምሮ የሀገሪቱን ፖለቲካ የተቆጣጠሩና በሚስጥር ከ13 በላይ የባህር ማዶ ድርጅቶችን በማስተዳደር ላይ እንደነበሩ ሰነዱ አጋለጠም። የእናታቸው ንጊና ኬንያታ ስም በአንድ ፋውንዴሽን ውስጥ ተጠቅሷል። ይህ ሀብት የት እንደሚፈስ ለምንም እንደተደበቀ ግን እስካሁን ግልጽ መልስ አላገኝም። በሌላ በኩል የፓንዶራ ሰነዶች ከ35 በላይ የአሁንና የቀድሞ የዓለም መሪዎች ከ300 በላይ ባለስልጣናትና ቢ የሚሊየነሮችን ስም በሚስጢር ይዟል። ከዮርዳኖስ እስከ ኡክሬን ከቼክ ሪፐብሊክ እስከ ኤኳዶር የተደበቀ ገንዘብ እንደ ወንዝ ፈሷል ይህ ሁሉ በደንብ ተሰንዶ በሰነዶች በኢሜሎች በባንክ መግለጫዎችና በሌሎች ማስረጃና መረጃዎች የተደገፈ ነው እነዚህ መረጃዎች እንደተከፈተ ሳጥን የዓለም የፋይናንስን ብዝበዛና የእኩልነትን እጥረት ለመጀመሪያ ጊዜ በግልጽ ያጋለጡ ሆነዋል ከሀያላን ሀገራት ጀምሮ የተንሰራፋው የቅንጦት ህይወት እስከ ሶስተኛው የዓለም የተጨቆኑ ህዝቦች መካከል የፓንዶራ ሰነዶች እንደ መስታወት ሆነው የሰውን ልጅ ምኞትና ተንኮልን በግልጹ ያሳዩ ነበር። ይህ ታሪክ በመረጃና በማስረጃ እንዲሁም መሬት ላይ ባለ እውነት የተሞላ ስለሆነ የዓለምን መልክአ ምድር ለውጦ ለተጨማሪ ጥያቄዎችና ለፍትህ ጥሪ መንገድ የከፈተ ሆኗል። የፓንዶራ የፓንዶራ ሰነዶች ሚስጥር የተከማቸውን የዓለም ሀብትና የስልጣን ጨዋታ መጋረጃ የከፈተ በታሪክ የማይረሳ ታላቅ ሰነድ ነው። ይህ ሚስጥር የፈነዳው በ2021 እንደ አውሮፓውያኑ የዘመን ቀመር ነው። የባህር ማዶ የገንዘብ ማከማቻ ኩባንያዎች ውስጥ የደበቁትን የሀብት መጠን ያጋለጠ ነው። ከ119 ሚሊዮን በላይ ሚስጥራዊ ፋይሎችን ያካተተው ይህ ሰነድ የፖለቲከኞች፣ የቢሊዮነሮች፣ የንግድ መሪዎች፣ የተለያዩ ታዋቂ ሰዎች የገንዘብ ዝውውር እንቅስቃሴዎችን በማሳየት መላው አለምን አስደንግጧል። የፓንዶራ ሰነዶች ከዚህ ቀደም በተከሰቱት የ የፓናማ ሰነዶችና የፓራዳይስ ሰነዶች ተከታታይነት የሀብት እኩልነት፣ የግብር ፍትህ፣ የሙስና ጉዳዮችን በተመለከተ አለም ላይ ከፍተኛ ክርክርን ፈጥሯል። የፓንዶራ ሰነዶች በተለምዶ የፓንዶራ ፔፐርስ ተብለው የሚጠሩት ከ14 የተለያዩ የባህር ማዶ የህግ ኩባንያዎች የተገኙ ሰነዶች ስብስብ ናቸው። እነዚህ ኩባንያዎች በተለምዶ በግብር መሸሸጊያ ተብለው በሚታወቁ አካባቢዎች ማለትም በባሃማስ በተባበሩት አረብ ኤምሬቶች፣ በብ ብሪቲሽ ቨርጅን ደሴቶች፣ በሌሎች ተመሳሳይ ቦታዎች ይገኛሉ። ሰነዶቹ ከፍተኛ ስልጣን ያላቸው መሪዎች፣ ቤተሰቦቻቸው፣ ጓደኛዎቻቸው፣ ተባባሪዎቻቸውን ጨምሮ በህገወጥ መንገድ የተገኘ ሀብት እንዴት እንደሚደብቁ ከግብርም እንዴት እንደሚያመልጡ እንዲሁም የተደበቀ ንብረትን እንዴት እንደሚያስተዳድሩ የሚያሳዩ ሰነዶች ናቸው። ይህ መረጃ የአለም አቀፉን የገንዘብ ስርዓት ተጋላጭነት በማጉላት ለህግ ማሻሻያዎችና ለመንግስታትም ተጠያቂነት ጥሪዎች መነሳት ምክንያት ምክንያት ሆኗል። የዓለም ሀያላን ሀገራትን ተሳትፎ ስንፈትሽ የፓንዶራ ሰነዶች የዓለም ሀያላን ሀገራትን ጨምሮ በዝርዝር ያቀረቡትን መረጃ እጅግ በጣም አስደንጋጭ ሆኖ ተገኝቷል። ከ35 በላይ የአሁንና የቀድሞ የሀገር መሪዎች፣ ከ300 በላይ የመንግሥት ባለሥልጣናት፣ በርካታ ታዋቂ ሰዎች በዚህ ሰነድ ውስጥ ተጠቅሰዋል። ከሀያላን ሀገራት መካከል የሚከተሉትም ጎልተው ታይተዋል። የቀድሞ ጠቅላይ ሚኒስትር ቶኒ ብሌየር ዩኬ፣ ዩናይትድ ኪንግደም በሰነዶቹ ውስጥ ተጠቅሷል። ይህ ሰው የቀድሞ ጠቅላይ ሚኒስትር በተለይም በለንደን ውስጥ ያሉ ውድ ንብረቶች በባህር ማዶ ኩባንያዎች በኩል መግዛቱ ተገልጿል። ይህም የግብር መልክን ለመቀነስ ያደረገው መሆኑ ተነስቷል። በተጨማሪም የአዘርባይጃን ፕሬዚዳንት ኢልሃም አልየብ ቤተሰብን በእንግሊዝ ያሉ ኢልሃም አልየብ ቤተሰብ በእንግሊዝ ያሉ በርካታ ንብረቶችን በሚሊየን ፓውንድ መግዛታቸው ተጠቁሟል። ምንም እንኳን የአሜሪካ መሪዎች በቀጥታ ባይጠቀሱም ስለ ዩናይትድ ስቴትስ ትንሽን ፈተሽ። የአሜሪካ ዜጎችና ቢሊየነሮች በባህር ማዶ ኩባንያዎች በኩል በኩል ያላቸውን ተሳትፎ ተገልጿል። በተለይም የሪል ስቴት ንብረቶች በሚያሚና በኒውዮርክ መግዛታቸው ተጠቁሟል። ወደ ሩሲያ እንሄዳለን። የሩሲያ ፕሬዚዳንት ቭላዲሚር ቭላዲሚሮ ፑቲን የቅርብ ተባባሪዎች፣ በተለይም የኦሊጋርኮች ቡድን በሰነዱ ውስጥ ተካተዋል። በሚሊየን የሚቆጠር ዶላር ዋጋ ያላቸው ንብረቶችና የቅንጦት መርከቦች በተደበቀ መልኩ መያዛቸው ይህ ሰነድ ያጋልጣል። ቻይና እንሻገር። የቻይና ኮሚኒስት ፓርቲ ከፍተኛ ባለስልጣ ባለስልጣናትና ቤተሰቦች በሆንግ ኮንግ በሌሎች የባህር ማዶ አካባቢዎች ያላቸውን የገንዘብ እንቅስቃሴ ይህ ሰነድ አጋልጧል። ፈረንሳይ የፈረንሳይ ታዋቂ የንግድ ሰዎችና የፖለቲካ ሰዎችም ተጠቅሰዋል፣ በተለይም የቅንጦት ንብረቶች በድብቅ መያዛቸው። ሌሎች ተሳታፊ ሀገራትን ደግሞ ስንፈተሽ ከሀያላን ሀገራት ባሻገር እንደ ፓኪስታን ጠቅላይ ሚኒስትር ኢምራን ካን ቤተሰብ፣ ኬንያ የፕሬዝዳንት ኡሁሩ ኬንያታ ቤተሰብ፣ ዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪም እና ዮርዳኖስ ንጉሥ አብዱላህ ዳግማዊ ያሉ ሀገራት መሪዎች በሰነዶቹ ተጠቅሰዋል። እነዚህ መሪዎች በሀገሮቻቸው ውስጥ ተራ ዜጎች በድህነት ሲማቅቁ በተቃራኒው በተደበቀ መልኩ በሚሊዮን የሚቆጠር ዶላር ዋጋ ያላቸውን ንብረቶች መያዛቸው ተገልጿል። የሰነድ ያጋለጠውን መረጃ ስንመለከት በሀያላን ሀገራት ላይ እንደ አሜሪካ፣ ብሪታንያ እና ሌሎች የተሻለ ኢኮኖሚ ባላቸው ሀገሮች፣ በእነዚህ ሀገራት የፓንዶራ ሰነዶች እንደሚያሳዩት ታዋቂ ሰዎች እንደ ቶኒ ብሌየር፣ የቀድሞ የብሪታንያ ጠቅላይ ሚኒስትር በሚስጥር ንብረት ገዝተዋል። ይህ ደግሞ ችግሩን ስንመለከት እነዚህ መሪዎችና ቢሊየነሮች ታክስ መክፈል ቢገባቸውም በተለመደ ህዝቡ ላይ ያለውን የታክስ ጫና ሊቀንሱ ይችሉ ነበረም ለምሳሌ በአሜሪካ የሳውዝ ዳኮታ እና ኔቫዳ ግዛቶች የባህር ማዶ ታክስ መሸሸጊያ ሆነዋል። ይህ ማለት ተራ ዜጎች ለመንገድ፣ ለሆስፒታል እና ለትምህርት ተጨማሪ ታክስ ይከፍላሉ፣ ሀብታሞች ግን ገንዘባቸውን ይደብቃሉ። በተጨማሪም ይህ የመተማመን ችግርን ይፈጥራል። መሪዎች ህዝቡን ስለ ግልጽነትና ፍትህ ሲያስተምሩ፣ ራሳቸው ግን ይህንን ያደርጋሉ። ህዝቡም ተስፋ ይቆርጣል። ይህም የሀገርን ኢኮኖሚ ያዳክማል። ምክንያቱም የታክስ ገቢ ለህዝብ አገልግሎት ከመዋል ይልቅ በሀብታ ሞች ኪስ ውስጥ ይቀራል ማለት ነው። ያላደጉትን ሀገር ስንመለከት እጅግ ጭቆና ያለሆኑ እናገኘዋለን። አሁን ወዳላደጉት ሀገራት እንምጣም። እንደ ኢትዮጵያ ኬንያና ሌሎች በአፍሪካ በእስያና በላቲን አሜሪካ ያሉ እነዚህ ሀገራት ላይ ያለው ተጽዕኖ የበለጠ ከባድ ነው። ለምሳሌ በኬንያ ፕሬዚዳንት ሁሩ ኬንያታና ቤተሰቡ በሰነዶች ውስጥ ተጠቅሰዋል። እሱ በህዝብ ፊት ሙስናን እንደሚቃወም ሲናገር፣ ቤተሰቡ ግን በሚስጢር ከ30 ሚሊዮን ዶላር በላይ ዋጋ ያላቸውን ንብረቶችን በባህር ማዶ ይይዙ ነበረ። ይህም ማለት ይህ ገንዘብ በኬንያ ውስጥ ለሆስፒታሎች፣ ለትምህርት ቤቶች ወይም ለመሰረተ ልማት መጠቀም ይችል ነበረ። ይልቁንም ወደ ውጭ ተወስዶ እነሱ ኪሳቸውን እያደለቡበት ነው። በተመሳሳይ በዮርዳኖስ ንጉስ አብደላህ ዳግማዊ ከመቶ ሚሊዮን ዶላር በላይ በሆነው ወጪ በሚስጥር የቅንጦት ቤቶችን በአሜሪካ ግዛት ገዝቷል። ይህ በዮርዳኖስ ህዝብ ላይ ቀጥተኛ ጉዳትን አስከትሏል። ምክንያቱም ዮርዳኖስ ከአሜሪካ የሚያገኘውን የውጭ ድጋፍ መጠን ስንመለከት ይህ ገንዘብ ለህዝቡ ተጠቃሚነት ተወስኖ ነበረም፣ ነገር ግን በመሪው እጅ ተደብቋል። በእነዚህ ሀገራት የተደበቀው ሀብት ብዙ ጊዜ ከሙስና ከተፈጥሮ ሀብት መዝረፍ ወይም ከህዝብ ገንዘብ መመዝበር የመጣ ነው። ይህም ድህነትን ይጨምራል፣ የስራ እድልን ይቀንሳል፣ እናም መሰረታዊ አገልግሎቶችን ያዳክማል። ህዝቡ በዚህ ምክንያት ተጨማሪ ጫናና ሰቆቃ ይደርስበታል ምክንያቱም መንግስት የተበላሸውን ሀብት ለመተካት ተጨማሪ ብድርን ይወስዳሉ። ይህም የህዝብ ዕዳቸውን ይጨምራል። የጭቆናውን ዋና ዋና መገለጫዎች ስንመለከት የታክስ እኩልነትን ይጥሳል። በሀያላን ሀገራት ሀብታሞች ከታክስ ሲያመልጡ መንግስት የሚያጣውን ገቢ ለመሙላት ተራ ህዝብ ላይ ተጨማሪ ታክስ ይጭናል። ባላደጉ ሀገራት ደግሞ ይህ ሀብት ተሰርቆ ወደ ውጭ ሲሄድ፣ ይህ ሀገር ውስጥ ኢኮኖሚ ይዳከማል። የአገልግሎት እጥረቱንም ስንመለከት በሁሉም አይነት ሀገራት የተደበቀው ገንዘብ ለህዝብ አገልግሎት እንደ ጤና፣ ትምህርትና መንገድ አይውልም። ይህም የህዝብን ህይወት ያጎሳቁላል። የመተማመኑን ሸርሸር ደግሞ ስንፈተሽ መሪዎችን ሲያደርጉ ህዝቡ በመንግስት ላይ ያለው እምነት ይዳከማል። ይህም ወደ ተቃውሞ አለመረጋጋትና ፖለቲካዊ ቀውስ ሊያመራ ይችላል። ባላደጉ ሀገራት ይህ ሀብት ወደ ውጭ ሲወጣ የሀገር ውስጥ ኢንቨስትመንትን ይቀንሳል። ይህም የስራ እድልና የኢኮኖሚ እድገትን ያደናቅፋል። ይህንን ጭቆና ለመቀነስ የሚከተሉትን መፍትሄዎች እንደ አለም ህዝብ ልንስማማባቸው ይገባል። የባህር ማዶ ታክስ መሸሸጊያዎች ላይ ጥብቅ ህጎች መደረግ አለባቸው። መንግስት የመሪዎቻቸውንና የሀብታሞችን ሀብት መግለጽ ግዴታ እንዲሆን መደረግ አለበት። በአጠቃላይም የፓንዶራ ሰነዶች የዓለም ሀብታሞችና መሪዎች ሀብታቸውን በመደበቅ በሀያላን ሀገራት ያለውን ህዝብ በታክስ ጫና እናም ባላደጉ ሀገራት ያለውን ህዝብ ደግሞ በድህነትና በአገልግሎት እጥረት እንደሚያሰቃዩ ያሳያል። ይህ ችግር በአንድ ሌሊት የሚፈታ አይደለም። ነገር ግን እኛ ህዝቦች ድምጻችንን በመጠቀም ለውጥ መፈለግ እንችላለን።